ክቡራንና ክቡራት አይዞሽ ገለቴ ልንላት የሚገባው አሁን ነው። አትሌት ገለቴ ቡርቃ በምወደው ባሌ ተከዳው ከአስራ አንድ ቤቶችና ከአምስት መኪናዎች በላይ ተቀምቼ አሁንም አንድ ቀሪ ቤት ያለኝን እሱንም ተነጥቄ ሜዳ ላይ እንድወጣ ነው እየተደረግኩ ያለሁትና የኢትዮጵያ ሕዝብና ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያን ባንዲራ በዓለም አደባባይ ከፍ ያረግኩና በላቢ ያገኘው ሀብት ስለሆነ ባለማወቅ በሴትነት የተታለልኩ ስለሆነ ድረሱልኝ የሚል ጥሪ አቅርባለች። ያደረገችው ነገር ራሷም ስተት መሆኑን ብንረዳም ግን በሴትነቷ ልትረዳ ይገባል እላለሁ። ይህን ለምሳሌ ጀግና ኮሎኔል ደራርቱ ቱሉ የዚሁ ተመሳሳይ አይነት በባሏ ክደት ተፈጽሞባት ነበረ። በሆነ ወቅት እሷ ውክልና ሰጥታው እሷ ለሩጫዋ ትኩረት ስትሰጥ ንብረቷን እንዲያስተዳድር ለባሏ የሰጠችውን ንብረት እንዳለ ክደት ፈጽሞባት ሲሸጥ በዘመኑ የነበረ ጠቅላይ ሚኒስቴር መለስ ዜናዊ ሁኔታውን በመስማቱ ንብረቶቿን ከተሸጡበት ተመልሰው ለክብርት ደራርቱ ቱሉ እንዲመለስ ያደረገበት ጣልቃ ገብነት የመንግስት ጣልቃ ገብነትና ውሳኔውን ሽሮ የሕግ በሕግ ያለ ትክክለኛ የሕግ ውሳኔ ባል እና ሚስት ንብረት እኩል መካፈል ወይም ደግሞ ባል ውክልና ስለተሰጠው ስለሸጠ በ የሚል የፍርድ ሂደቱ ልክ ቢሆንም ግን ህሌና የሚባል ፍርድ ደሞ አለ። እቺ ልጅ በላቧ በግሯ በደሟ ያገኘችው ሀብት መሆኑ፣ ባልዮ ከዛ በፊት ምንም ንብረት የሌለው መሆኑ የሚታወቅ ከሆነ መንግስት ጣልቃ ገብቶ የዚችን ልጅ እንባ ሊያብስ ይገባ። ሊያገር ክብድናት አይዞሽ ገለቴ የሚባለው ነገርም አሁን ነው መታየት ያለባት እኒህ ብላ እምቧን እያነባች ስለሆነ እስኪ

ተካሳሽ ነሽ ወደ ፍርድ ቤት፣ እኔም አላወቅኩም ብዬ ሄድኩኝ እዛ ቦታ ሲሄድ እዛ ቆሞ ነበር። ለምን ተከሰች ሲሉ ይጠየቁ እኔ አላወቅኩም አልኳቸው። ጋብቻ ፍቺ ይደረግልኝ ይላል። በእምነት ነው የተጋባ ነው፣ እና እምነቴ ደግሞ አይፈቅድም አልኳቸው። ፍርድ ቤቱ መልስ ሰጠው። ከዛ በኋላ

አይቻልም ታውቀው። አንድ ሰው እምቢ ካለ ያው በአንደኛው ጎን ጋብቻ ፍቺ ይደረጋል። እኔ ነበር ራን ውክልና ሰጥቼው ነበረ። ዱሮ ነበረ። ሙሉ ውክልና አለው። ንብረቱ በሙሉ በሰው ስም ተሸጋግሯል። ቀድሞ ጨርሶታል። አንድ ቤት ብቻ ነው፣ ውክልና ካስነሳው በኋላ አስቀረው። ስኬናንሰዴት በገቡ ውክልና ነበር። አስራ አንድ ቤቶች ነው። እዚ ቤት ላይ ዞሮ ዞሮ እንደምትለው አይታችኋል። እኔ ጠሪም ማስተላልፎ የፍርድ ቤት ሂደት ፍርድና ማስረጃ ነው የሚያዩ የህሌና ፍርድ ደሞ አለ። ይህንን የአገሪቷ መንግሥት እቺ ልጅ በደማ በላማ ያገኘውን ጩሉሌ ሲጠልፋት ልክ እንደ ክብርት ደራርቱ ሁሉ መንግሥት ጣልቃ ገብቶ ባልዮ የዘረፋትን ንብረት እንዳስመለሰላት ሁሉ አይዞሽ ገለቴ የተብላ እቺ ልጅ ልትረዳ ይገባል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጣልቃ ሊገቡ ይገባል የሚል እኔም እንደ አንድ ዜጋ ጥሪ ያስተላልፋለሁ፣ ጥሪ ያስተላልፋለሁ። ስለዚህ እቺ እህታችን በጭሉሌ ተጠልፋ ጎዳና ላይ መውደቅ የለባትም። የአገር ክብር ናት። ያኔ ስትወርቁላችንም ተቆጭጠን አይዞሽ ገለቴ ብለን ሁላችንም ለፉገራም ለምንም ሰውም ለማበረታት አይዞ ገለቴ የሚባል ብራንድ ያላት ልጅ በተግባር ዛሬ አይዞሽ ገለቴ ልትባል፣ የኢትዮጵያ ሕዝብ በሙሉ የኢትዮጵያ መንግስትና የህግ ባለሙያ አካላቶች፣ የወረቀት ፍርድ ብቻ ሳይሆን የህሌና ፍርድም የሚባል አለ። ልክ ደራርቱ ቱሉ ጠቅላይ ሚኒስቴር ዶክተር ዶክተር ጠቅላይ ሚኒስቴር መለስ ዜናዊ ጣልቃ ገብቶ ንብረቷን እንዳዳንላት ይሄም ጩሉሌ የዚችን ምስኪን ልጅ በሴትነቷ በልጅነቷን ተጠቅሞ ውክልና ተቀብሎ የዘረፋትን ንብረቷን ጣልቃ ገብቶ ማዳን አለባቸው የሚል አቤቱታዬን፣ እንደ አንድ ኢትዮጵያዊ ዜጋ፣ እንደ አንድ የሴት ልጅ አባት በእኔ ልጅ ላይ ቢደርስ ኖሮ ብዬ እንደማስበው ሁሉ አንድ ወረበላ በሴት ልብ ገብቶ የለፋችበትንና ላቧ ሲቀማ የኢትዮጵያ መንግሥት ሕግም ብቻ ተከትሎ ሳይሆን የሌና ሕግም ጣልቃ ገብቶ መፍረድ አለበት የሚል ጥሪ አስተላልፋለሁ። አይሆፕ ክቡር ጠቅላይ ሚኒስትር እችን የእኔን ሜሴጅ ሰምቶ ጣልቃ እንደሚገቡ እኔም እንደ አንድ ዜጋ ጠይቃቸዋለሁ ለማለት እፈልጋለሁ። ክቡር ጀነራል ደንበላሽ ወልደ ሚካኤል የፌዴራል ፖሊስም ይህን ጉዳይ ፍታቤርም ቢሆን ግን ማጭበርበር ወንጀል ስለሆነ በወንጀል እንዲጠይቁልኝ ጥሬን አስተላልፋለሁ። መልካም ጊዜ፣ መልካም ቆይታ